የአቅመ ደካሞች ሰብል መሰብሰቡ ተገለጸ። በዋግኽምራ ብሔረሰብ አስተዳደር በደሃና ወረዳ በቀበሌ 012ና 024 ማለትም በሲልዳና በቆዝባ የሚገኙ የፖሊስና የሰላም አስከባሪ አባላት የአቅመ ደካሞችን ሰብል መሰብሰባቸው ተገለጸ። የደሃና ወረዳ ፖሊስ አዛዥ የሆኑት ኢንስፔክተር ካሳበራ መረጃውን ሊያደርሱን በቀጥታ የስልክ መስመራችን ይገኛሉ ጤና ይስጥልን ኢንስፔክተር ከደሃና ወረዳ መንግስት ኮሚኒኬሽን ነው የምንደውላችሁ በትላንትና እለት በእናንተ ተቋም በኩል የበጎ የተሰራ የበጎ አድራጎት ስራ አለ ና አጠቃላይ የነበረው ሂደት ምን ይመስላል እንዴትስ ነው ያሰባችሁት እንዴትስ ነው እያስቀጠላችሁ ያለችሁት አሁናዊ ስላለው ስራ እና ለወደፊት ምን የተለየ ነገር አለ በዚህ በቀጥታ በስልክ መስመር አድማጮቻችን እንድታስተላልፉልን እንፈልጋለን። ነው እሺ መልካም። ያው እኛ በትናንትናው ዕለት ከሕግ ማስከበር አልፎ የጸጥታ መዋቅራችን በማሰማራት የበጎ አድራጎት ስራዎች እያከናወን ቆይተናል። ስናከናውን የኛ የጸጥታ መዋቅር ያው እንደሚታወቀው የሕግ ማስከበር ተግባር ተቀዳሚ ተግባራችን ነው። ከሕግ ማስከበር ተግባር ጎን ለጎን ደግሞ አቅመ ደካማን የኔጦዎችን በጉልበት በአጨዳ በተለያየ መንገድ መደገፍ ደግሞ የግድ የፖሊስ መዋቅር የሚያስፈልገው ሁለተኛ ተግባሩ እንደሆነ ያን ተግባር በዛ ልክ እየሰራ ና እያከናወነ እንገኛለን። ከዚህ ቀጽሎ ምናልባት ከህግ ማስከበር ና ቅድም ካልኳቸው ተግባራት በመቀጸል በምስሉ የምታዩት 024 ቀበሌ የተደረገ የበጎ አድራጎት ስራ ነው። ከ024 ቀበሌ ማልፎ 012 ቀበሌ የጸጥታ መዋቅራችን ጥምር የጸጥታ መዋቅራችን ካለበት አካባቢም ጋር እንደዚህ አይነት የበጎ አድራጎት ስራዎች ተሰርተዋል። እነዚህ የበጎ አድራጎት ስራዎች ሲሰሩ 04 ቀበሌ 14 የጸጥታ መዋቅር ፖሊስም ሰላም አስከባሪም ሲሆን የአንድ አቅመ ደካማ ስራ እንዲከናወን ተደርጓል። 014 ቀበሌ ደግሞ 120 የጸጥታ መዋቅር ሰላም አስከባሪ ፖሊስ ሲቀጽል የዝሆኑ ሰላም አስከባሪ በተሳተፈበት 20 አባላት ያሉት ለአስራ ሁለት ግለሰቦች የጉልበት ድጋፍ የተደረገላቸው ሁኔታ ስላለ፣ በዚህ ልክ እኛ ከህግ ማስከበር ጎን ለጎን እንደዚህ አይነት መልካም የሆኑ ስራዎች እየሰራና እያከናወን እንገኛለን። ለቀጣይ ያው ምናልባት አሁንም ያለው የዝናብ ወቅት ወቅቱን ያልጠበቀ ዝናብ እየጣለ ስለሆነ እንደኛ አካባቢ ይህን ማህበረሰባችን ለመርዳት ለመደገፍ ቆርጠንና ተነሳሽነት ያለው ስራ ለመስራት ፍቃደኛ እንደሆነ የሚያመላክት ነገሮች አሉ። ለቀጻይም በዚህ ልክ ተጠናክረ መስራት እንዳለብን የሚሰማነ ስሜት አለ። ለቀጻይ አጠናክረ መስራት እንችላለን የሚል ሀሳብ አለን። እንደኛ በጣም መልካም እናመሰግናለን። ምናልባት ግን በዚሁ ልክ ተያይዞ አጠቃላይ በቀጠናው ያለ የሰላም ጉዳይ ምን ይመስላል? እንዲው በዚሁ አጋጣሚ ከሰላም አንጻርስ አንዳንድ የምትሉን ሀሳብ ካለ። አጠቃላይ የሰላም ጉዳይ እንደኛ እንደ ዳህና ወረዳ አሁን አንጻራዊ ሰላም አለው። ምናልባት ይህን አንጻራዊ ሰላም ደግሞ የእኛ የጸጥታ መዋቅራችን በመውጣት በመውረድ ከጥላት ጋር ሌት ተቀን በሚያደርጋቸው ፊልማዎች የተሻለ ውጤት ማስመዝገብ ችለናል። በሁለተኛ ደረጃ ላይ የበለጠ የሰላማችን ለማጠናከር የጸጥታ መዋቅራችን ልዩ የጸጥታ መዋቅር የሚንቀሳቀስ የዞናችን የወረዳችን የሚንቀሳቀስ ልዩ ኃይል በማደራጀት ሽምቅ በመላክ ጥላት ይዟቸው የነበሩ ቀበሌዎችን በማስለቀቅ ደረጃ የተሻለ ተግባር እንዳለነ እንድትገነዘቡ ፈልጋለሁ። ጥላት ይዟቸው የነበሩ ቀበሌዎች ለምሳሌ እንደኛ ወረዳ 04፣ 08፣ 06፣ 07 እነዚህን ማዕከላት በማጽዳት አሁን የጸጥታ መዋቅራችን በማስገባት የጸጥታ መዋቅራችን 04 ሆኖ በቅርብ ርቀት ማዕከላትን እየተከታተልንና ስምሪት እየሰጠን ያለንበት ሁኔታ እንዳለ ይታወቅ። በሁለተኛ ደረጃ ላይ የጸጥታ መዋቅራችን በርካታ የጸጥታ መዋቅራችን ዜሮ ዘጠኝ ቀበሌ ዱራ ተከዜ ተፋሰስን መስረት በማድረግ ጠንከር ያለ ስምሪት እየሰጠነ አሁንም ጠላት በግራ በቀኝ ተመትቶ ወደኛ ወረዳ ተፋሰስ እንቅስቃሴ ያደርጋል ብለን እንገምታለን። ያንን ለመከላከልና ለመመከት ቆርጠን በዝግጅት ምዕራፍ ላይ እንዳለን እንገኛለን። ስለዚህ የጸጥታ መዋቅራችን ህግን ለማስከበር ቆርጠን ለመስራት ቆርጠን የተነሳነ መሆኑን በዚሁ ግርም እንግዲህ መልዕክት ማስተላለፍ ፈልጋለሁ። እሺ ኢንስፔክተር ከልብ እናመሰግናለን።